ለምን በቀጥታ ስሜን አጠራው? በጠራውም እኮ ቅሬ ሌልሽ አይገባም። ስራሽ አይደል? እንዲ አትይኝ። እንደሱ ስታይ ካላንተ መኖር አልችልም ብለሽ ዋሸሽኝ። ቅጥፈቶችሽ እንዳለ ይመጡብኝ። እሺ ልውጣ? አለ ወይ ቤት ልሂድ? እኔ እንደዚህ እንድትሆን አልፈልግም ጽናት። እንደዚህ እያልሽ ስላስመሰልሽ በደሎችሽን ልረሳልሽ አልችልም። ጽናቱ ሰባብረሽኛል። ሁልሽ አሁን የኔ መከፋት እያወሩ የጓደኞቼን ደስታ ማበላሸት አልፈልግም። እሺ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ቤተሰቡን ውዶቼ ዛሬ ደግሞ ጽናት ድራማ በክፍል አምሳሁለት ነው የመጣሁላችሁ። ዛሬ ደግሞ ምርና ነሆሜ ተጋቡ ማለት ነው፣ ማለት አብሮ መኖር ጀመሩ። በጣም ደስ ብሏችኋል። ነሆሚም ደስተኛ ነው፣ ምሩም እንደዛም በጣም ደስተኛ ናት። ምክንያቱ ፍቅሩ አልተቀበለችውም ነበር ማለት ነው ምሩ ምሩም ፍቅሩ አልተቀበለችው ነበር፣ እና ትናንት ማለት ነው፣ አሁን በቃ ሰልችቶኛል ተስፋ ቆርጫለሁ፣ እኔ ተስፋ ቆርጫለሁ፣ ለብቻዬ መኖር ይሻለኛል፣ ልረሳሽ መሞከር እፈልጋለሁ ምናምን ስላት፣ ከዛ እሷም ፈቅሩ እንደምትወደ ነገረችው ነገረችው። ከዛ ደስ አለው ማለት ነው፣ ወደ በቱ ይዟት ሄደ፣ አብረው መኖር ጀመሩ ማለት ነው። እዛ ላይ ግን ጽናትና ክራ ደግሞ ቤት ላይ ሲያጧት ጠፍታለች ብለው እየተጨነቁ ነበር ማለት ነው። እሷ ግን ናሆምን ቤት ነው ያደረችው ማለት ነው። እሱ ጋር ዳ ወስዷት ማለት ነው። አብሮ መኖር ጀምረው እዛ ላይ ምግብ አዘጋጅተው ምናምን ልንነሆሜ ልንክራ ልጠሯቸው ጋብዞ ማለት ነው። እዛ ላይ ደግሞ እየተጨነቁ እያለ ባሉበት ተኙ። ክራና ጽናት ተኝተው እያለ ከዛ ተነሳ ማለት ነው። ክራ ጽናቱ ልብሽ ላይ እኮ ክፋት እንደሌለ አውቃለሁ፣ ግን ምን ምን ሆነሽ ምን ሆነሽ እንደተቀየርሽኝ ባላገም፣ ልብሽ ላይ ግን ክፋት የለም፣ ክፋት የለሽም ብሎ ሄደ ማለት ነው። ከዛ ሲሄድ ሲወጣ ሄኖክ መጣ። ሄኖክ መጣ ምንድን ነው ክራና ጽናት አብሮ ተኝቶ አብሮ አድሮ ማለት ነው ምናምን ብሎ ከዚ ከዛ ነገር ነው ማድስ የመጣ ማለት ነው ብሎ እየተናገረ ያለ ክራ መጣ። ጽናት ሳ ነው ጽናት አሁን ወጥታለች አለው ማለት ነው። ከዛ እንደዛ በሱ ብሎት ትሱም ወጥተ ሚሩ መጣች ማለት ነው። ጽናት ክሽና ቤት እያለች መሮ መጣች። ምሩ ስትመጣ እንግዲህ ያስጨነቅሽኝ እኮ ምን ሆነሽ ነው? ስልክሽን እኮ አይሰራም። ለምንድን ነው ስልክሽን የማታነሽ? ምናምን አለቻት ጽናትጌ። ዛሬ በጣም ደስተኛ ነኝ፣ በጣም ደስ ብሎኛል አለቻት። ምንድን ነው? ምን ተገኘ? ምን ተገኘ አለቻት። ገና ኦሜጋ ፍቅራችን ተገላለጽን፣ በቃ እንደ ቤታ ሁኖ ፍቅራችን ተገላለጽን ምናምን አለቻት። ዋ በጣም ደስ ይላል ጓደኛዬ፣ እንኳን ደስ አለሽ። እና እዛ ላይ ያደርሽ አለቻት። አዎ ያተቃቀፉ ማለት ነው በዛ የጽናት ጓደኛ መጣች። የጽናት ጓደኛ መጥታ ምን ላይ ነሽ ምን እየሆንሽ ነው አለቻት ማለት ነው። እንጃ እኔ በጣም ጨንቆኛል። ግን ለግብዣ ተጠርተው ሊሄዱ ሲሆን ነው የመጣች ማለት ነው። ጓደኛሽና እንደውም እህትሽ ሲኖሩ አመላከመት መጥቶ ለማናቸው ሊሰርስላቸው ለማን ለማን ናቸው ትሰጪ ያለሽ አለቻት። እንዴት የማሳልፍ አልሰጥም፣ አለች እና ለጓደኛሽ ለፍቅረኛ ትሰጪ ያለሽ አለቻት። አይ እሱም ሳይሆን ራሴ እንዳማራጭ አድርጌ ራሴ እሰጣለሁ አለ አለቻት ማለት ነው። እና እኔም እንደዛ ነው ያደረኩት የራሴ ደስታ ትቼ ለሰው ደስታ እንድደስት ብዬ ነው። ግን ለክራ የማልወደው ሆኛ አይደለም ምናምን አለቻት ማለት ነው። ከዛ ወደ ግብዣቸው ሄዱ። ወደ ግብዣቸው ሄደው ተጋብዘው ተጠርተው እንደሆነ ናሆም ማለት ነው። ለክራ እንዴት ነው አዲስ ፍቅር እንዴት እያደረገ ነው ምናምን ለጠየቀው ክራ አረ ተው በቃ ህይወቴ በጣም ነው ያደመቀችልኝ፣ ብርሃን በብርሃን ነው ያደረገችልኝ። ፍቅር የሚመስል ደስታ የለም፣ አንተም እንደዛ አድርግ ምናምን አለው ማለት ነው። እኔማ እንደምታዩ እኮ ነው እኔ የ የበፊት የበደልኳቸው ነው መሰለኝ በደል የቆጥረውልኝ ነው መሰለኝ። አሁን እየቀጣኝ ነው፣ አንድ ሳምንት ተደስቼ ሲል አንድ ቀን ተደስቼ ሲል አንድ ሳምንት ሰቃያለሁ ምናምን አለው ማለት ነው። አይዞህ ከአንተ እኮ ጥፋት የለም፣ አንተ እኮ ምንም ጥፋት የለብህም። ጥፋት ያለው ከእሷ ጋር ነው። እሷም እሷም ጠልታ ሳይሆን ጠልታ ሳይሆን በቃ የሆነ ነገር ከጽናት ጥፋት እኮ ከጽናት ነው፣ ይቅርታ ጥፋቱ ከአንተ ሳይሆን ከጽናት እኮ ነው ምናምን አለው። እሷ እየተቀየረች ያለችው እንጂ አንተማ አክብረህ ይዘሃት ነበር እኮ አለው ማለት ነው። ጽናትም እኮ ጠልታህ አይመስለኝም ጽናትም እኮ ጠልታህ አይመስለኝም አለው እና ምንድን ነው ምን ሆኖ ነው ጥያቄም ጥያቄ ይሄ ምንድን ነው? ችግር ብንኖርባት ምን ምን አይተን አትነግረኝ አትነግረኝም እንዴ? ምናምን አለ ማለት ነው። እሱ አይ ትነግራል፣ ፈርታ ይሆናል። የሆነ አጣብቅኝ ውስጥ ገብታ ቢሆንስ? የራሳችን ችግር ብቻ ማለት የለብንም፣ የሰውም እኮ ምን ሆኖ ይሆናል ብለን ማሰብ አለብን አለው። ከዛ እኔም እኮ እንደሱ ነው፣ ብታካፍለኝ ችግሯ ብታካፍለኝ እኮ ጥሩ ነበር፣ ግን ሁሉም ዝምዝም ከሆነ ለምንድን ነው አለ ማለት ነው ክረም ከዛ እንደዛ ብለው ወደ ገብዛቸው ሄደው እዛ ላይ መግባቸው በልተው ምናምን እየተጫወቱ ክራና ጽናት ክርክር ጀምሩ ማለት ነው ተከራከሩ ምክንያቱ እሷ ለጓደኛዋ በጣም ቀን ሰው እኮናት በጣም አዛኝ ለሰው ርህሩ ደግ ልብ ያላት እኮናት ብላ አዎ ከላይ ስትታያት ከላይ ስትታይ እኮ ምንም የማታውቅ ትመስላለች፣ ግን ውስጧ ግን በጣም ርህሩህ ለሰው አዛኝ በጣም ደግ ሰው ናት ብላ እያሞገሰቻት እያለ ለጓደኛዋ። አዎ አንዳንድ ነገሮች ከላይ ብቻ መገመት የለብንም። አንዳንድም እኮ በውስጥ ምስኪን መስለው ርህሩህ መስለው ገብተው የሰው ልብ ሰብረው የመወጡ አሉ። ሰው ከላይ ብቻ ከላዩ አይተን ብቻ መገበት የለብንም ምናምን አለ ለምን ስሚ አትጠራውም አለችው እሷ ማለት ነው ለምን ስሚ አትጠራውም እንደዚ ብለ ከመናገር እና ስምሽ ብጠራው ይከፋሻል ስራሽ አይደል እንዴ አላት ማለት ነው እየተከራከረ እንዲህ ጸብ የብቻቹ አደረጋችሁት እኮ አለቻቸው ሀሴት ከዛ ሀሴትና ሀሴትና ሰኒ ወደ ቤታቸው ሄደው ወደ ቤታቸው ሄደው ማለት ነው በቃ ደህና አደሩ እና እኛ እንሄዳለን ሲሉ፣ አዎ ሄዱ። ጽናት እና ክራ እዚ ላይ ነው የሚያድሩት ከእኛ ጋር አለቻቸው አለቻቸው ምሩ። እሺ ብለው እነሱም ሄዱ። ክራ እና ጽናትም አልተስማሙም። እዛ ላይ ጭቅጭቃቸው እንደለመዳቸው ጭቅጭቅ ጀመሩ። ከዛ በቃ እሺ እና አንተ ደስተኛ ካልሆንክ ወይም ለበት ልሄድ ወይም ወይንም ጣሉ ጣል አለችው ከዛ አው የራሴ ችግር ይያወራ የራሴ ችግር የጓደኞች የጓደኞቹ ደስታ ከመበጣበት ይሻላል ማለት ነው ከዛ ወጣ እንደዛ ብሎ ወጣ ማለት ነው ከራ ከዛ ሜሮ ለጽናት አይዞሽ አይዞሽ ብላ ያጽናናችሁ ያጽናናችሁ አትያለ ከዛ ወደ ናሆሜም ወደ ናሆሜም ወደ ክራዶ እሱም አይዞህ እያለው አይዞ፣ ሁሉም በጊዜው ይስተካከላል፣ አይዞ በርታ ብሎ እያር በረታ እያጠነከሩ ነበር ማለት ነው። ወደች ጌ ከዛ ለክራ ማን የሚባለው አሁን የመጣው ሄኖክ ሄኖክ ደወልለት፣ ንደ ለምንድን በር አንኳኩቼ እኮ የሚከፍተኝ ሰው አጣው ምናምን አለው። እንዴ ምንድን ነው ሀሴት ቁልፍ ሰጥቻለሁ አላለችኝም ሰጥቻለሁ አላል ያለው አልሰጠችውም ግን ምክንያቱም ሄኖክና ሀሴት መጀመሪያ የበደላት ነገር አለ ማለት ነው መጀመሪያ ትምህርት እየተማሩ እያለ ጓደኛሞች ነበሩ ለካ ሄኖክ ይወዳታል እሷ አታውቅም ሁለት አመት አብረው ትኖሩ እሱ ይወደዳት እሷ ግን እንደምወዳት አታውቅም በጓደኝነት ጓደኛዋ ብላ ነው የምታስበው፣ እሱ ግን ያፈቅራታል ማለት ነው። ከዛ አንድ ቀን ወደ ወደ መጠጥ ቤት ሄደው ሰክረው ነው መሰለኝ፣ እዚያ ላይ የሆነ ነገር ተፈጥሮ ቪዲዮ ቀርጾባት ነው መሰለኝ በቪዲዮ ቪዲዮውን ለቆባት ከዛ በዛ ነው የተጣሉት ማለት ነው። እንደዚህ እሷ ከቤት ስትወጣ እሱ ወደ ቤት ሊገባ ሲል ተገናኙ ማለት ነው። አልተሽን ሽንክ የሚሆንክ ምናምን አለችው። አሁንም አለህ እዚ ላይ ትከታተለኛለህ ማለት ነው አለችው። አይ አይደለም፣ እንደ ድሮው በጉልበትሽ ነው እንደምታምኘው አሁንም እስካሁንም በጉልበትሽ እያመንሽ ነው እንደ ያለሽ አላት ማለት ነው በጎልበት እያመንኩ ሳይሆን ስራህ እኮ ነው። አንችስ የአባትሽ አሳቃየኝስ ይህም አታስብልኝ ማለት ነው። አንቺስ ሁለት አመት ሙሉ እኔ እየወደድኩሽ አንቺ የማትረድኝ እና እኔ አልወድህማ እኔ አልወድህማ አንት ብትወደኝም እኔ አልወድህማ አለችው። እና አባትሽ ያሰቃየኝስ? እናት በኔ ሲንከሰት ትሰቃይሻል አላት ማለት ነው። ይሄም ያንሳል ብላ በጥፍ መታው ወጣች ማለት ነው ከዛ ጽናትም በጥፍ ስትመታው አየች አለች ማለት ነው። ከክራ ይዋደዳሉ ብላ አስባ ነበር። ከዛ ግን ከሄኖክ ጋር ሆነ የሆነ ሀሳብ ልቧ እህሎት እያሰባለ ማለት ነው። ምክንያቱ ስጋት ነበራት። ይሄ ክራ ለሀሴት ያገባታል ብላ ግራ ተጋብታ ነበርና አሁን ግን ከሄኖክ ጋር ያላቸው ነገር ስታይ አሁን ልባ እየተመለሰ ነው መሰለኝ። አሁን ለክራ ወይስ ቅርታል ትጠይቀው ወይም ቅርታ ትጠይቀዋለች ወይም እውነቱ አሁን አጣርልኝ እያለቻት ነው ለጓደኛዋ። አንቺ ከሀሰት ጋር ጓደኛነት ፍጠሩ፣ ከዛ ምን እንዳላቸው አጣርልኝ፣ ምን ከክራ ጋር ምን አይነት ቅርርብ እንዳላቸው አለቻት ማለት ነው። ጥያቄው ተመለሰ። ሞቶ በሞቶ ብላ አጨበጨበች ማለት ነው። ሰኒ ምክንያት አልነገረቻትም ነበር፣ ምን እንዳስከፋት ሰሞኑ፣ ምንድን ነው የተከፋች ሆነሽ ነው እያለቻትም ስለነበር አልነገረቻትም ነበር እና በዛው እሷም ተረዳች ማለት ነው። ይህን አለ ውዶቼ፣ ከዛ እንደዛ ብለው ሴንም ቁልፍ ያሰጠችውም ነበር ማለት ነው ወደሱ እዛ ላይ ነው ያቋረጠው ክፍል ሃምሳ ሁለት በክፍል ሃምሳ ሶስት ምን ይሁን ምን ይዞ ይመጣ ይሁን ጽናትስ ለክራ ይቅርታ ትጠይቀዋለች ወይስ ምክንያታት ትነግረዋለች ጋሽዬ አልዋት ነገር ትነግራቸዋለች ትነግረዋለች ወይስ አትነግረውም ይቅርታ ትጠይቀዋለች ወይስ አትጠይቀውም የምል ይዘንላችሁ እንመጣለን፣ ውዶችዬ። እስከዚያኛው ሳብስክራይብ እያደረጋችሁ ላይክም እያደረጋችሁ ቆዩ ማለት ነው ውዶችዬ። ውድድድ ነው ማድረጋችሁ። ሳብስክራይብ አድርጉ። ባይባይ። መልካም ቀን።